ሰላም፣ ጤና ይስጥልኝ። እንደምናላችሁ። የጌታ ሰላም እና ጸጋ ይብዛላችሁ። እንዴት ናችሁ? እሺ። እግዚአብሔር አምላክን እናመሰግናለን። ክብር ለእግዚአብሔር ይሁን። ዛሬ ዮሐንስ ራዕይ ምዕራፍ 17ን እንመለከታለን እንግዲህ ምዕራፍ 17 የሚነግረን ብዙ የሚያስፈራ የሚመስሉ ነገሮች ያሉት ግን ከዚህ በኋላ ወደ መጨረሻው እየተንደራደርን ያለ ነው። ጥቂት ምዕራፎች ነው የቀሩን። እንግዲህ ዮሐንስ 17ን ስለ ጋለሞታይቱ ነው የምንነጋገረው፣ ስለ ጋለሞታይቱ ባቢሎን ስለ እሷ ነው የምንነጋገረው። እና ትንሽ ጠንከር ያለ መልእክት ይመስላል። ግን መጽሐፉ የሚያስተምረንን ሙሉ ለሙሉ እኛም ሳንቆጥብ ሳንጨምር፣ ሳንቀንስ እንዲሁ እንማረዋለን ማለት ነው። ክብር ለእግዚአብሔር ይሆን እና በጋለሞታይቱ ባቢሎን በራእይ 17 ላይ የተጠቀሰች ናት እና ከዛ በፊት ምናልባት ወደኋላ ሄደን መከለስ ካስፈለግን የዮሐንስ ራእይ ላይ ቅደም ተከተላ የሆነ የጊዜውን ሰሌዳ ታያላችሁ። ራዩ ብራፍ ከአንድ እስከ ሶስት እስከ አራት እስከ አምስት ያለው ክፍል ስትመለከቱ ጌታ ኢየሱስ ከቤተ ክርስቲያን ጋር ያለውን ነገር ትመለከታላችሁ እና መጀመሪያዎቹ እነዚህ ሰባቱን አብያተ ክርስቲያናት ተናግሮ ምዕራፍ አራት ላይ ንጥቀት ከሆነ በኋላ አምስት ላይ የሰማይ ጸባዎት ከተከፈተ እና በሰማይ ያለውን ነገር ከተመለከትን በኋላ ስለ ማህተቦች፣ ስለ መለከቶች ተነጋገርን። ስለ ሉሲፈር ተነጋገርን። ስለ ሰይጣን፣ ስለ አራቱ አራዊቶች ከምድር ስለሚወጡት ተነጋገርን። ስለ ጽዋዎች ተነጋገርን። ባለፈው ሳምንት ስለ ጽዋዎች ጨረስን። አሁን ዛሬ ስለ ባቢሎን እንነጋገርና ከዛ ወደ መጨረሻው ወደ መደምደሚያው ትምህርቶችን እንደረደራለን ማለት ነው። እግዚአብሔር የተባረከ ይሁን። ትምህርቱ እንደዚህ ይላል። ራእይ 17 ከአንድ እስከ አምስት ያለውን ወይም እስከ አራት ያለውን ባነብላችሁ፣ ሰባቱን ጽዋዎች ከያዙ ከሰባቱ መላእክት አንዱ መጥቶ። እና በብዙ ውሆችም ላይ የተቀመጠችውን የታላቂቱን ጋለቦታ ፍርድ አሳይሃለሁ የምድር ነገሥታት ከእርሷ ጋር ሴሰኑ በምድርም የሚኖሩ ከዝሙቷ ወይን ጠጅ ሰከሩ ብሎ ተናገረኝ በመንፈስም ወደ ብርሃ ወሰደኝ የስድብ ስሞች በሞሉበት በሞሉበት ሰባትም ራሶችና አሥር ቀንዶችም ባሉበት በቀይ አውሬ ላይ አንዲት ሴት ተቀምጣ አየሁ ሴቲቱም በቀይና በሐምራዊ ልብስ ተጎናጽፋ በወርቅና በከበሩ ድንጋዮች በእንቁዎችም ተሸልማ ነበረ። በእጇም የሚያስጸይፍ ነገር የዘሙቷም ርኩሰት የሞላበት የወርቅ ጽዋ ያዘች፣ ይላል ሲቀጥል እንደዚህ ይላል። በግንባሯም ምስጢር የሆነ ስም ታላቂቱ ባቢሎን፣ የጋለሞታዎችና የምድር እርኩሰት እናት፣ የምድር እርኩሰት እናት ተብሎ ተጻፈ። ሴቲቱም በቅዱሳን ደምና በኢየሱስ ምስክሮች ደም ሰክራየኋት ባየኋትም ጊዜ ታላቅ ድንቅ አደነቁ። መላኩም አለኝ፣ የምትደነቅ ስለምንድን ነው? የሴቲቱን ሚስጥርና እና የሚሸከማትን ሰባት ራሶችና አስር ቀንዶች ያሉትን የአውሬው ሚስጥር እኔ ነግራለሁ። ያየው አውሬ አስቀድመው ነበረ፣ አሁን የለም። ከጥልቁም ይወጣ ዘንድ አለው ወደ ጥፋትም ይሄዳል። ስሞቻቸው ከዓለም ፍጥረት ጀምሮ በሕይወት መዝገብ ያልተጻፉ በምድር የሚኖሩ አውሬውን አስቀድመው እንደነበረ፣ አሁንም እንደሌለ፣ ነገር ግን እንዳለ ሲያዩ ይደንቃል ያደንቃል ይላል እና ሴቲቱ በአውሬው ላይ ተቀምጣ ነው የምትመለከቱት። እና ጥበብ ያለው አእምሮ እዚህ ነው እዚህ ነው። ሰባት ራሶች ሴቲቱ የተቀመጠባቸው የተቀመጠችባቸው ሰባት ተራራዎች ናቸው። ሰባት ነገሥታት ደግሞ ናቸው። ተራራዎች ናቸው፣ ነገሥታትን ነው የሚወክሉት ማለት ነው። አምስቱ ወድቀዋል፣ አንዱ አለ፣ የቀረው ገና አልመጣም፣ ሲመጣም ጥቂት ጊዜ ሊቆይ ይገባዋል። የነበረውና የሌለው አውሬ ራሱ ደግሞ ስምንተኛው ነው፣ ከሰባቱም አንዱ ነው። ወደ ጥፋትም ይሄዳል ያያቸውም አስሩ ቀንዶች ገና መንግስትን ያልተቀበሉ አስር ነገስታት ናቸው ዳሩ ግን ከአውሬው ጋራ ለአንድ ሰዓት እንደ ነገስታት ስልጣን ይቀበላሉ እነዚህ አንድ ሀሳብ አላቸው ኃይላቸውና ስልጣናቸውም ለአውሬው ይሰጣሉ ብሎ ይናገራል እና አሁን የምትመለከቱት ይሄ የምናጠናው ክፍል ሽግግራዊ ክፍል ነው ምን ማለት ነው ወደ ቀጥታ አሁን ከምዕራፍ 16 ልክ ስንጨርስ ሰባቱን ጽዋዎች ከተመለከትን በኋላ ሰባቱ ጽዋዎች ተራ በተራ ከመጡ በኋላ ጨርሶ ጌታ መምጣት ነበረበት። ነገር ግን ዮሐንስ መካከል ላይ የተገለጠለትን ስለ ባቢሎን ሲጨምር ትመለከቱታላችሁ። ስለዚህ ለማብራሪያ ያህል ምዕራፍ 14 ላይ ያለውን የባቢሎንን ታሪክ እንዴት እንደምትወድቅ ታሪኳን እንደገና ተመልሶ ሲያብራራው ትመለከታላችሁ። ስለዚህ ይሄ አሁን የምትመለከቱት ምዕራፍ 16 ቁጥር 21 ላይ ምንድን ነው የሚናገረው ጽዋዎቹ ተደፍተው ካለቁ በኋላ የጌታ መምጣት አሁን መተረክ ነበረበት። ምዕራፍ 16 ቁጥር 21 ሲጨርስ ማለት ነው ላስትዊክ የተመለከት ነው እና ጽዋው ሲፈስ በባቢሎን ላይ ምን እንደሚያመጣ የበለጠ ማብራሪያ ለመስጠት ሁለት ምዕራፎች ጨምሮ ምዕራፍ 17ና ምዕራፍ 18ን የጽዋው መፍሰስ ምን እንደሚያመጣ በባቢሎን ላይ ያንን ነገር ነው ሊያብራራ የፈለገው ምዕራፍ 17 ጋለሞታይቱ ባቢሎን ብሎ የሚጠቅሳት ስም አለ እና እዚህ ላይ የሚጠቅሰው ስለ ባቢሎን ምድሪቱ ሳይሆን በባቢሎን ዘ ወይም ሲስተም የሚሰራ የሃይማኖትን አሰራር የሃይማኖትን ግልሙትና የሚያመለክት ነው። ስለዚህ የሚናገረው ስለ ሃይማኖት ወይም ሃይማኖቶች ነው። ምዕራፍ 18 ስትደርሱ ደግሞ ስለ መዲና ስለሆነችው አካላዊ ስለሆነችው ባቢሎን ይናገራል። ስለዚህ መንፈሳዊቱን ባቢሎን ዛሬን እንመለከታለን። ስለዚህ በምዕራፍ በራዕይ ምዕራፍ 14 ቁጥር 8 ላይ የተጻፈው የባቢሎን ፍርድ እንዴት እንደሚሆን የሚያብራራ ክፍል ነው ምዕራፍ 17ና 18። ስለዚህ አካሄዱን ወደኋላ እየተመለሰ እያብራራ ወደ መደምደሚያ ሲሄድ ትመለከቱታላችሁ፣ ትምህርቱን ማለት ነው። እግዚአብሔርን እናመሰግናለን። ታሪኩን እንደገና ላንብላችሁ። ቁጥር 14 ላይ የሚናገረው ምዕራፍ 17 እነዚህ በጉን ይወጋ አሉ ይላል በጎም የጌታችን የጌቶች ጌታና የነገስታት ንጉሥ ስለሆነ እነርሱን ድል ይነሳል። ከእሱም ጋር ያሉ የተጠሩ፣ የተመረጡ፣ የታመኑ ደግሞ ድል ይነሳሉ። አለኝም ጋለሞታይቱ የተቀመጠችባቸው ያየሃቸው ውሃዎች ወገኖችና፣ ብዙ ሰዎች፣ አሕዛብም ቋንቋዎችም ናቸው። ያየሃቸውም አስር ቀንዶችና አውሬው ጋለሞታይቱን ይጣላሉ፣ ባዶዋንና ራቁቷን ያደርጓታል፣ ሥጋዋን ይበላሉ፣ በእሳት ያቃጥሏታል። እግዚአብሔር ሐሳቡን እንዲያደርጉ አንድንም ሐሳብ እንዲያደርጉ የእግዚአብሔርንም ቃል እስኪፈጸም ድረስ መንግስታቸውን ላውሬው እንዲሰጡ በልባቸው አግብቷልና፣ ያየሃትም ሴት በምድር ነገስታት ላይ የምትነግስ ታላቂቱ ከተማ ናት። ከዚህ በኋላ ምዕራፍ 18 ላይ የምንመለከተው አካላዊ ስለሆነችው ባቢሎን ነው። ነገር ግን በኋላ ላይ የምትመለከቱ ቀደም ብለን የተመለከትነው ዛሬ በተለይ ኤምፋሳይዝ የምናደረገው ምዕራፍ 17 ላይ ስለ ስፕሪቹዋል ወይም ስለ መንፈሳዊቱ ባቢሎን ነው የምንነጋገረው። እሺ፣ ይህንን ካልኩኝ ስለ ባቢሎን መጽሐፍ ቅዱስ ምን ይላል? መጽሐፍ ቅዱስን ሄደን ገልጠን ስንመለከት በተለያየ ቦታ ስለ ባቢሎን በጣም በተደጋጋሚ የሚናገረው ነገር አለ። ታስታውሳላችሁ፣ ለአይሁዶች ከባቢሎን ውጡ እያለ ይነግራቸው ነበር። እንደዚህ እያለ ከባቢሎን ውጡ፣ ከከለዳውያን ኮብልሉ፣ በእልልታ ድምፅ ተናገሩ፣ ይህንንም ንገሩ፣ እስከ ምድር ዳርቻ ድረስ አውሩና እግዚአብሔር ባሪያውን ያዕቆብን ታድጎታል በሉ ብሎ ከባቢሎን ስለ መውጣታቸው ይናገራል። በተለይ በተሃድሶ ዘመን ላይ እግዚአብሔር ሕዝቡን የቀሰቀሰበት ቃል አንዱ ከባቢሎን መካከል ሽሹ፣ ከከለዳውያን ምድር ውጡ፣ በመንጎች ፊት እንዳውራ ፍየሎች ሁኑ። በቃ ፈጥናችሁ ሂዱ፣ አትቆሙ ይላቸዋል። እናንተ እግዚአብሔርን እቃ የምትሸከሙ እልፍ በሉ እልፍ በሉ፣ ከዚያ ውጡ፣ እርኩስን አትንኩ፣ ከመካከሏ ውጡና ንጹሐን ሁኑ ብሎ ከባቢሎን ስለመለየት የሚናገረው ነገር አለ። ከባቢሎኑ ሽሹ፣ እያንዳንዳችሁ ነፍሳችሁን አድኑ በበደሏ አትጥፉ። የእግዚአብሔር በቀል ጊዜ ነውና እሱም ብድራቷን ይከፍላታልና ብለው ቅዱሳት መጽሐፍት ይመሰክራሉ። በባቢሎን ውስጥ ቤልን እቀጠዋለሁ የዋጠውንም ከአፉ አስተፋዋለሁ። አሕዛብንም ከዚያ ወዲያ ወደ እርሷ አይሰበስቡ፣ ወይም ምርቋ አድርጓ ይወስዱ። የባቢሎንም ቅጥር ይወድቃል። ሕዝቤ ሆይ ከመካከሏ ውጡና እያንዳንዳችሁ ከእግዚአብሔር ጽኑ ቁጣ ራሳችሁን አድኑ ብሎ እግዚአብሔር በተደጋጋሚ የክፋት ምሳሌ ከሆነችው ከባቢሎን እንዲሸሹ ሕዝቡን ሲያበረታታ ትመለከታላቸው። መጽሐፍ ቅዱስ ከሚናገርባቸው ሚስጥራት አንዱ የባቢሎን ሚስጥር ነው። ሚስጥር ባቢሎን ያሉትን ሚስጥራት ተራ በተራ ላሳያችሁ፣ ምናልባት ለእውቀት ይጠቅመናል። አንደኛው የመጀመሪያው የምትመለከቱት እግዚአብሔርን የመምሰል ሚስጥር በመጽሐፍ ቅዱስ ትመለከታላችሁ። እግዚአብሔርን የመምሰል ሚስጥር የመጀመሪያው። ሁለተኛው የምትመለከቱት ደግሞ ክርስቶስ በእኛ ይመሩ፣ ሚስጢሩም ክርስቶስ የክብር ተስፋ ያለው ኢየሱስ በልባችሁ መኖሩ ነው ብሎ ሚስጥር እንደሆነ ይነግረናል። ከዛም ደግሞ ስትመለከቱ በክርስቶስ ውስጥ የመሆናችን ሚስጢር። ከዛም ሌላ ሚስጥር የንጥቀት ሚስጥር፣ ጳውሎስ የሚናገረው የአመፅ ሚስጥር ይላል። አሁን እየሰራ እንደሆነ ስለ ጸረ ክርስቶስ ይናገር። ሌላው ደግሞ ስድስተኛውን የምትመለከቱት የባቢሎን ሚስጥር እንዳለ ትመለከታላችሁ። ስለዚህ እነዚህ ሚስጥራት በየጊዜው ይተረተራሉ፣ በየጊዜው ይገለጣሉ። በተለያየ አስተምህሮታችን ውስጥ እነዚህ ሚስጥራት የእግዚአብሔር ሚስጥራት ሲበሩና ሲገለጡ ትመለከታላችሁ። ይህንን ካልኳችሁ ስለ ባቢሎን ስንነጋገር ስለ የትኛው ባቢሎን ነው የሚናገረው? መጽሐፍ ቅዱስ ስለ ባቢሎን ብሎ ሲናገር የመጀመሪያው በዘፍጥረት ላይ ተጻፈችዋለች እና ታሪካዊቷ ባቢሎን ናት። ናምሩዴ መሰረታት። በኋላ ትንሽ እናገርበታለሁ። ሁለተኛ አይቱ ባቢሎን ወይ ደግሞ ራዕይ ላይ ተጠቀሰች ባቢሎን አለች። እቺ ደግሞ ጋለሞት አይቱ ባቢሎን ትባላለች እና ተመልከቱ መጥምቆ ዮሐንስ በኤልያስ ተብሎ በብሉይ ኪዳን እንደተጠቀሰ እና ኤልያስን እልክላችኋለሁ ብሎ የተላከው ግን መጥምቆ ዮሐንስ እንደሆነ ትመለከታላችሁ። ልክ እንደዛ ማለት ነው። እና ስለዚህ ስንነጋገር እች በባቢሎን ጋለሞታይቱ ተብላ የተጠቀሰችው በራዕይ መጽሐፍ ላይ በአውሬው ላይ ተቀምጣ የምትመለከቷት ሴት ማን እንደሆነች በኋላ እንነጋገራለን። በታሪካዊ ላይ ደግሞ ናምሩድን ትመለከታላችሁ። ኦኬ ይህንን ካልኳችሁ ስለ ባቢሎን አጀማመር ትንሽ ይናገርና ቀጥታ ወደ ምን ሄዳለው ወደ ራይ መጽሐፍ ማብራሪያው ላይ ሄዳለሁ። ዘፍጥረት 10 ስድስት ላይ ሄዳችሁ መጽሐፍ ቅዱሳችንን ከተመለከታችሁ የካም ልጆች ኩሽ፣ ምጽራይም፣ ፉጥ ከነአን ናቸው ይለናል። ዘፍጥረት 10 ቁጥር 6 ላይ የኩሽ ልጆች ደግሞ ሳባ፣ ኤውላጥ፣ ሰብታ፣ ራዕማ ስበቅታ ናቸው ይላል። የራዕማ ልጆች ሳባ ድዳን ወይም ደግሞ ሳውዲ አረቢያ ማለት ነው። ሳባ ሲል ደግሞ የመንን እና ኢትዮጵያን ኖርሱን ይወክላል። እና ኩሽ ናምሮድን ወለደ ይላል። ተመልከቱ፣ ኢትዮጵያ የተጠራችበት አንዱ ስም ኩሽ ነው፣ ወይም ሱዳን ወይም ደግሞ ብዙ በመጽሐፍ ቅዱስ ላይ ኩሽን ኢትዮጵያ ተብሎ የተጠራቸው። ኩሽም ናምሩድን ወለደ። ተመልከቱ፣ ናምሩድ ባቢሎንን እንደመሰረተ ይናገራል። እርሱም በምድር ላይ ኃያል መሆንን ጀመረ። እርሱም በእግዚአብሔር ፊት ኃያል አዳኝ ነበረ። ስለዚህ በእግዚአብሔር ፊት ሀያል አዳኝ እንደ ናምሩድ ተባለ ማለት ተዘፈንለት ተፎከረለት ማለት ነው። የግዛቱን መጀመሪያ በሰናኦር አገር ባቢሎን፣ ኤፊክ፣ ኤርካድ፣ ካልኔ ናቸው ብሎ የአገሩን ክልል ይናገራል። እና የዘር ሀረጉን ላሳያችሁ ፈልጋለሁ። ምክንያቱም እኛን የሚመለከት ነገር ስላለው ተመልከቱ። ኖህ ከሚስቱ ማለት ነው ስሟ አልተጠቀሰ ሚስስ ኖህን በላት እንግዲህ ከሚስስ ኖህ የወለዳቸው ሶስት ልጆች አሉ። ሴም፣ ካም፣ ጃፌትን ትመለከታላችሁ። ካምን ተመልከቱት። ካም እሱ ደግሞ ከሚስቱ ከሚስስ ካም ስሙ አይታወቅም። የሴቶ የሚስቱ ማንን ይወልዳል ኩሽ፣ ግብፅ፣ ፉጥ፣ ከነአን። ግብፅ ታውቋታላችሁ። ኩሽ ኢትዮጵያ ናት። ፉጥ የሚለው ደግሞ በተለይ ይሄ ወደ ኖርዝ አፍሪካ ላይ ወደ ሊቢያን የሚወክል ነው ይባላል። ከናን ደግሞ አሁን ያለችውን እስራኤልን እና እዛ አካባቢ የነበሩትን ህዝቦች ፓለስቲኒያን እነዛን ህዝቦች ይወክላል ማለት ነው። ይህንን ካልኳችሁ በኋላ ሌላ የዘር ሀረግ ላሳያችው ላሳያችሁ። ይሄኛው የዘር ሀረግ ደግሞ የኩሽ ቤተሰቦች ናቸው። ኩሽ፣ ሴባ፣ ሀቪላ፣ ሳብታ ከዛ ደግሞ ሰበትካ፣ ናምሩድ የሚባል ሲወለድታ ያላችሁ የኩሽ ልጅ ነው ናምሮድ ። ስለዚህ ዘራቸው እንዴት እየተባዛ እንደመጣ ትመለከታላችሁ። እና ናምሮድ ደግሞ ባቢሎንን መሰረተ። አሁን እዚህ ጋር ነው ትልቁ አነጋጋሪ ነገር ያለን ማለት ነው። መጽሐፍ ቅዱስ በዘፍጥረት 11 ላይ ያለውን ተመልከቱ። ምድር ሁሉ በአንድ ቋንቋ አንድም ንግግር ነበረች። ምስራቅም ከምስራቅም ተነስተው በሄዱ ጊዜ በሰናወር ምድር አንድ ሜዳ አገኙ፣ በዚያም ተቀመጡ። እርስ በርሳቸውም ኑ ጡብ እንስራ፣ በሳትም እንተኩሰው ተባባሉ። ጡቡም እንደ ድንጋይ ሆነላቸው፣ የምድርንም ዝፍት እንደ ጭቃ ሆነችላቸው። እንዲሁም ኑ ለእኛ ከተማና ራሱ ወደ ሰማይ የሚደርስ ግንብ እንስራ፣ በምድር ላይ ሳንበተንም ስማችንን እናስጠራው አሉ። እግዚአብሔርም የአዳምን ልጆች የሰሩትን ከተማና ግንብ ሰማያትን ለማየት ወረደ። እግዚአብሔርም አለ፣ እንሆ እነርሱ አንድ ወገን ናቸው፣ ለሁሉም አንድ ቋንቋ አላቸው፣ ይህንንም ለማድረግ ጀመሩ። አሁንም ያሰቡትን ለመስራት አይከለከሉም። ኑ እንውረድ፣ አንዱ የአንዱን ነገር እንዳይሰማው ቋንቋቸውን እንደበላልቀው። አልቀው እግዚአብሔርም ከዚያ ምድር ሁሉ በተናቸው፣ ከተማይቱንም መስራት ተዉ። ስሟንም ባቢሎን ተባለ። የሚለውን ትመለከታላችሁ ኦኬ። ይሄንን ካልኳችሁ እንግዲህ ይሄ የባቢሎን አጀማመር ታሪካዊቱ ባቢሎን እንዴት እንደመጣች የሚያሳየን ነው። ስለ ባቢሎን ስንነጋገር ባቢሎን ማለት ድብልቅልቅ ከንፊዥን ማለት ነው። እንደነገርኳችሁ መስራቿ ማን ነው? ናምሮድ ነው ብያቸዋለሁ። ናምሮድ ነው እና ናምሮድ በጣም ክፉ ሰው እንደነበረ በጣም ጨካኝ እንደነበረ በተለይ አዳኝ የተባለው ይሄ ከብቶችን የሚያድን ሳይሆን የሰዎችን ነፍስ እያደነ መስዋዕት ያደርግ የነበረ ጨካኝ ሰው እንደሆነ፣ አንዳንዶች ደግሞ እንደ ኤናቅ ልጆች ጃይንት የነበረ ወይንም ደግሞ እንደ ምንድን ነው የሚባሉት እንደ ነፍሊም አይነት ሰው እንደነበረ ይነገርለታል ። ግን ሀያል ሰው ተብሎ ሀያል እንደሱ ተብሎ ሲነገርለት ትመለከታላችሁ። ሚስቱ ሰሚራ ሚስ ትባላለች፣ ልጁ ደግሞ ተሙዝ ይባላል። አስታውሶ ሚስቱ ሰሚራሚስ፣ ልጁ ተሙዝ፣ እሱ ደግሞ ናምሮድ። እነዚህን ስሞች ከዚህ በፊት ተነጋግረናል። ሌላ የታወቀችው ግን ከሱ ጋር አብራ ሰሚራ ሚስ ናት። ሰሚራሚስ ሚስቱ ናት። እና የናምሩድ ሚስት ጣዖት አምላኪ ስለሆነ ሴም ገደለው ይባላል ናምሮድን ሴም ደግሞ የእግዚአብሔር ወገን ስለሆነ ማለት ነው። እና ሰሚራሚስ ያን ጊዜ በሚስጢር የአጋንንትን አምልኮ ሰው መሰዋትን እየቀጠለች ሂማን ሳክሪፋይስ ታረግ ነበር ይባላል። ስለዚህ ባሏን ምን ተባለ? የጨረቃ አምላክ ሆኖ ሰዎች ማምለካቸውን ቀጠሉ። ታስመልከው ጀመር። አምላክ ሆኗል አሁን የጨረቃ አምላክ ማን ነው ናምሩድ ተባለ ተባለ እና ይሄ እሷ የፈጠረችው ሃይማኖት ነው። ተመልከቱ ባቢሎን የሃይማኖት ምንጭ ስትሆን ትመለከታላቸው። እና ከልጇ በጣም የሚዘቀጥጠው ታሪክ አንዱ ይሄ ነው። ከልጇ ከተሙዝ አረገዘች ይባላል። በደንብ እንድሰሙ ይፈልጋሉ። እና የባቢሎን ነዋሪዎች በተለያየ የኑሮ ስታንዳርድ ይከፋፈላሉ። ልዑላትና ነገስታቶቹ አዊሉ ይባላሉ። ጨዋ ወታደሮች፣ ዳኞቻቸው ደግሞ ምሽኬኑ ይባላሉ። የእዳ ባሪያዎች አሉ፣ ደግሞ ተገዝተው ባሪያ የሆኑ እነሱ ደግሞ ዋርዱ ተብሎ ይጠሯቸዋል ማለት ነው። እና የስልጣኔ ምንጭ የነበረች ናት ባቢሎን። ከዚህ በፊት ስለ ሐሙራቢ ኮድ የሚባል ስለ ህገ መንግስት ስንነጋገር ነበር። ትልቅ ድንጋይ ይህንንም እንግሊዝ ሀገር ያለው የዓለም ሙዚየም ውስጥ ታገኙታላቸው። የሚገርም ነው። በጣም ትልቅ ድንጋይ ይመስለኝ ነበር፣ በጣም ትንሽ ድንጋይ ናት የተሰራበት፣ በጣም ትንሽ። በካሜራ ነው ለካ ትልቅ የሆነው። ስለዚህ ይህንን ተምረነዋል። እዛ ላይ ብዙ ህጎች ተጽፈውበታል እና በከተማው ሰው ሁሉ እንዲያየው ህገ መንግስት ኮንስቲቱሽን የመንግስት መስተዳደሪያ በድንጋይ ተቀርጾ ይቀመጥ ነበር። ስለዚህ ባቢሎን የምንም የሃይማኖት መነሻ ነው። ባቢሎን የህገ መንግስት መነሻ ነው። የብዙ ነገር ይሄ ዓለም ሲጀምር በብዙ የተጀመረው በባቢሎን አሰራር ነው። ከባቢሎን ነው ኮፒ የሆነው ቀናት፣ በዓላት፣ ሃይማኖት፣ አለባበስ፣ ትምህርቶች በሙሉ ከባቢሎን የመጡ ናቸው። ስለዚህ የባቢሎን ሲስተም ነው አሁን ያለንበት። እሺ ይህንን ካልኳቸው ስለ ባቢሎን ስንነጋገር የስልጣኔ ምንጭ ነበረች እያልኳቸው ነው። ብዙ አማልክት አምላኪዎች ነበሩ። እርስ በርስ በአማልክት ይጣሉ ነበረ። የእኔ አምላክ ትልቅ ነው፣ ያንተ አምላክ አይደለም፣ እና አምላኬ እንደዚህ እንደዛ። ብዙ ጣዖታቶች አሏቸው። መርዱቅ አንዱ የባቢሎን ትልቅ አምላክ የሚባለው ነው። መርዱቅ እና ብዙ ህንፃዎች ለአማልክት የተቀደሱ ነበሩ። እንደ ዝጉራት የሚባል በጣም ትልቅ ቤተ መቅደስ፣ በኋላ ሳዳም ሁሴን ከመሞቱ በፊት ሊያሰራው የጀመረ ዝጉራት ነበር ወይም መቅደስ ነበር። ለአማልክት የምግብ የቅርፃ ቅርጽ የሰው መስዋዕት ያቀርባሉ። ለምሳሌ በግሪክ እንደነበረው ኤስክላፒየስ መስዋዕት ሲቀርብለት እጁን የሚያመሰው እጅ መስዋዕት ያቀርብ እንደነበረ ልክ እንደዚሁ ለአማልክቶቻቸው የምግብና የተለያየ የቅርፃ ቅርጽ መስዋዕቶች ያቀርቡ ነበረ። ሌላው በመተት ያምናሉ፣ በጥንቆላ ያምናሉ፣ ድግምታዊ በሆነ ፈውስ ያምናሉ፣ በውቃብ ያምናሉ። እነዚህ ሁሉ ከባቢሎን የመጡ ናቸው። በተለይ ጥንታዊ ሀገሮች እንደ ሀገራችን ያሉ በጣም የባቢሎን ተጽዕኖ አለባቸው። ባቢሎናዊ የሆኑ እውቀቶች አሏቸው። አንዳንድ መጽሐፍቶች እኛ ሀገር የበቀሉ ሳይሆኑ ከባቢሎን ሾልከው የገቡ አጋድንታ የሆነ የድግምት መጽሐፎች በምድራችን አሉ። የኮከብ መቁጠሪያ መጽሐፎች አሉ። ምንድን ነው የሚባለው? ክብረ ነገስት ነው። ዋቴቨር የሆነ ስም አለው ብቻ እና እንደዚህ የጥንቆ ላይ ባቢሎናዊ የሆኑ ጽሁፎች አሉ። የውቃቢ መጽሐፍቶች አሉ። ሃይማኖቶች አሏቸው አልኳቸው። አማልክቶቻቸው ቅድም እንዳነሳሁላችሁ እንደ መርዱክ የአማልክት ንጉስ ነው ብሎ ያምናል ወይም የፀሐይ መውጣት የንጋት አምላክ ነው ይላሉ። ሌላ ኤ የሚባል አላቸው። ኤ ኤ የጥበብ አምላካቸው ነው። ሌላው ሻማሽ የሚባል አምላክ አላቸው። የፍርድ አምላክ የፀሐይ አምላክ ነው ብሎ ያምናሉ። ኢሽታር ወይም ኢስተር የሚለውን ቃል ታስታውሳላችሁ። ኢሽታር የፍቅር አምላክ የጦርነት አምላክ ናት ተብሎ ይታመናል። እየቀጠልን ስንሄድ ደግሞ ቲያማት የምትባል ሴት አማልክትናት ናት። የዘንዶ ቅርጽ ያላት ናት እና መርዶክ ነው የገደላት ይባላል እና ከገደላት በኋላ በቆዳዋ የሰማይና የምድር መሸፈኛ ሆነ ተብሎ ይባላል ማለት ነው። ብዙ አማልክቶች የአማልክቶች ምድር ነበር። ዝጉራት ማን ነው? የኢራቁ መሪ ሳዳም ሁሴን ሊሰራው ጀምሮ ስቶት ነው የሞተው። እና ስለ ባቢሎን ስለ ምድራዊቱ ባቢሎን ነው የምንነጋገረው። መንፈሳዊ ጅማሬዎቿን እያሳየኋችሁ ነው። ተመልከቱ። ባኦል የሚባለው አምላክ ተመልከቱ። የሰማይ ጌታ ተብሎ በእስራኤል ይመለክ ነበረ። በእስራኤል ይመለካል። ባኦል፣ ተሙዝ አስታሮት በእስራኤል ስማቸው። ባቢሎን ላይ ስትሄዱ ደግሞ ቤሉስ፣ ተሙዝ፣ ረሂ ኢሽተር ተብሎ ይመለካል። አሶር ላይ ደግሞ ኒኑስ፣ ሄርኩሊስ፣ በልቲስ ተብሎ ይጠራል። ግሪክ ላይ ስትሄዱ ዙስ፣ ዳአነሲስ፣ አፍሮዳይተስ ተብሎ ይጠራል። ሮም ላይ ስትሄዱ ጁፒተር፣ አቲስ እንደዚህ የምትመለከቱ ኮፒ። እንዴት ከአንድ አገር የወጣ ሲስተም አለምን እንዳጥለቀለቀ ነው የምትመለከቱ። ስለዚህ ባቢሎን፣ ሌላው አንድ ለእኛ አይኖቻችንን እንዲከፍት አንዳንዴ መማራችን ደግመን መማራችን አንዳንድ ትምህርቶችን ለማስታወስ ይጠቅመናል፣ ለማስታወስ ይጠቅመናል እንጂ ብዙ ሊነግራችሁ የሚችለው ነገሮች አሉ። ይሄንን ካልኳችሁ ባቢሎን ትምህርት መጀመሪያ ነው ብያችኋለሁ። ከዚህ በፊት ተመልክተነዋል። ልጆች ስምንት ዓመት ሲሆናቸው ትምህርት ቤት ይገባሉ። ብዙ ጊዜ ባለጠጋ ባለአባት ልጆች ነው ትምህርት ቤት መሄድ የሚችሉት። በጽላት ነው የሚማሩት። ሸክላውን ተመልከቱ። እዚህ ጋር በሸክላ ላይ የተጻፈ ጽሁፍ በቁፋሩ የተገኙ ናቸው። ልጆቹ ትምህርት ቤት ይሄዳሉ። በሸክላ ላይ ልክ አሁን አንዳንድ አፍጋኒስታን አካባቢ፣ ፓኪስታን አካባቢ ልጆች የእስልምና ትምህርት ሲማሩ ደራሳ የሚባለው የእስልምና ትምህርት ቤት ሲሄዱ መድራሳ ሶሪ ያን አይነት እንዲህ አይነት ሸክላ ይዘው ነው የሚማሩት ኦኬ እና ትምህርቱ በጽላት ነው የሚማሩት። ቋንቋና ጽሑፍ ነው የሚማሩት እና ከዛ ፈተናውን ሲያልፉ ማንበብ መጻፍ ስለሚችሉ እነሱ ምን ይሆናሉ? ፀሐፍቶች ይሆናሉ ማለት ነው። በጣም ትልቅ አስተዋጽኦ አድርገዋል። ባቢሎና ለዚህ ዓለም ትልቅ አስተዋጽኦ አድርገዋል። ከአስትሮሎጂ ተነስተው አስትሮኖሚን አምጥተዋል። የጨረቃ ግርዶሽ የሚሆንበትን ካላንደር ሰርተዋል። የጨረቃ ካላንደር ሀገራችን እንዳለው፣ አሁን ለምሳሌ ጨረቃ ግማሽ ስትሆን ሙሉ ስትሆን ረመዳን ነው። ጾም ጸሎት ምንድነው? የፋሲካ ጾም ነው ምና የሚለው ከባቢሎን የመጣ ነው። በነገራችን ላይ የባቢሎን አጠራር ነው። ሳይንስ፣ ማትስ፣ ስነ ጽሁፍ ከነሱ ነው የመጣው። ሃይማኖታቸው ውስጥ ምን ምን እንዳለ እንድትመለከቱት ነው። በደንብ የተቀዶ ጥገና የሚያደረጉበት በስልጣኔ መድኃኒት፣ እውቀት አላቸው። የአይን ህክምና አላቸው። ወደ ሁለት ሺህ የሚሆኑ መጽሐፍ አላቸው። በጥላ ሰዓት ይሰፍሩ ነበረ። በ12 የተከፈለ ካላንደር የጀመሩልን ባቢሎናውያን ናቸው። እነዚህ እነዚህን ሂስቶሪካል ነገሮች ባነሳላችሁ ለምንድን ነው? ይሄ የዚህ ዓለም ሲስተም የዚህ ዓለም ሲስተም በደንብ አድርጎ የተወቀረው ከባቢሎን ነው። የጀመረው ከባቢሎን ነው። ስልጣን የጀመረው ከባቢሎን ነው። ሳይንስ የጀመረው ከባቢሎን ነው። እውቀት የፈነጨው ከባቢሎን ነው። ስለዚህ ከባቢሎን ውጡ ሲል የዚህ ዓለምን ሲስተም ነው እየተናገረ ያለው። ይህንን በደንብ ፋውንዴሽን ከጣልኩላቸው ስለ ባቢሎን እነ ጆሲፈስ የተናገሩት ነገሮች ነበሩ። እና በተለይ ስለ ናምሩድ ሲናገር ጆሲፈስ ምናለ አለ አባቶቻችን በጥፋት ውሃ አባቶቻችን በጥፋት ውሃ ስላጠፋ እግዚአብሔርን ለመቀበል በቀል ይቅርታ እግዚአብሔርን ለመበቀል የጥፋት ውሃ ዳግመኛ ሊደርስበት የማይችል ቁመቱ ሰማይ የሚደርስ ግንብ እሰራለሁ ብሎ ጀመረ ብሎ ጆሲፈስ የተባለው የሮማን ኢምፓየር ሂስቶሪያን በመጽሐፉ ላይ ጽፎታል። አንቲኩቲስ ኦፍ ጂውስ የሚል ምዕራፍ 1 ቻፕተር ቡክ 1 ቻፕተር 4 ላይ ይሄንን ጽፎ ትመለከታላቸው። ስለዚህ የናምሩድ ትንቢት ከየት እንደጀመረ እንድትመለከቱ ነው። አመፅ ነው በእግዚአብሔር ላይ ያለው። ስለዚህ የአምልኳቸው የፈርቲሊቲ ጋደስ እንደ አስታሮት በእንግሊዝኛ ኢስተር፣ ኢሽታር፣ አስታሮት በብራይስ አስታርቴ በግሪክኛ ይሄ የፈርቲሊቲ አምላኳን እሷን ነው መልሶ መልሶ በሌላ ባህል ውስጥ ያስገባው ማለት ነው። ስለዚህ ከባቢሎን ወደዚህ ዓለም የተገኙ ወይንም በዚህ ዓለም ላይ ባቢሎን ኮንትሪቢዩት ያደረገቻቸው ነገር ላሳያቸው። የመጀመሪያው ነገር ስነጥበብን፣ እንደገና ንግድን፣ ትምህርትን፣ ቤተሰብን፣ መንግስትን፣ ሚዲያን፣ ሃይማኖትን እነዚህን ሁሉ እነዚህን ሁሉ በዚህ ዓለም ላይ ሲስተሙን የዘረጋው ባቢሎን ነው። እና ይሄ ፊዚካል የሆነው ነው የሚናገረው። ስለአሁኗ ባቢሎን ብዙ ብናገር ብዙ ታሪክ አልሬዲ የፈረሰ ይመስላል።